ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ይጠቅመናል፣ እንማርበታል፣ እኛም እንነቃበታል ብዬ ነው። እንግዲህ ከጠቀማችሁ አዳምጡ፣ ካልጠቀማችሁትም ደግሞ መተው ትችላላችሁ። ግን ይጠቅማችኋል እንጂ አይጎዳችሁ ማለት ነው። አሰላሙ አሌይኩም ወረመቱላ በረካቱ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሌዳና ናችሁ ወይ? ሁላችሁንም ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዚህ ተተረፍ ይበልልኝ እና እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክና ሼር ሼር እያረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ወደ ቤቴ ተቀላቀሉ፣ ቤተሰብ ሁኑ። ላለሁ ማለት ነው አበረታቱኝ። ሁላችሁም አበረታቱኝ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁ ሁለት ነገሮች ነው ማለት ነው ሁለት ነገሮች አንድ እህታችን እንግዲህ እንዴ ሁላችንም ስደት ተሰዳ ብዙ መከራዎችን አሳልፋ ያለችበትን ሁኔታ አሁን ላይ እንግዲህ ለብዙዎቻችን ትምህርት ይሆናል። ወይም ከዛ ነገር ወደ ራሳችን አምጥተን ጥያቄ የሚሆን ምንም ከኛው ከራሳችን መርሱን እናገኛለን ማለት ነው። እንግዲህ አንድ እህታችን የምትሰራው ሳውዲ አረቢያ ነው ለአስራስድስት አመት ሙሉ ሳኡዲ አረቢያ ኢትዮጵያ ሳትገባ አስራስድስት አመት ሙሉውን እዛ ሰርታ እንግዲህ እህታችን ወደ ኢትዮጵያ ገብታለች። እንግዲህ አልሐምዱሊላ ነው አይደል? የሰው ልጅ በሰላም ከሀገሩ እንዲወጣ በሰላም ደግሞ ሀገሩ ሲመለስ አልሐምዱሊላ ነው ማለት ነው። እና እንግዲህ እህታችን አስራስድስት አመት ሰርታ ከወዲያ በቃኝ ሀገሬ እገባለሁኝ እዛው እንደ ኑሮ እኖራለሁ መስዬ ብላ እንግዲህ ሀገሯ ገብታለች ማለት ነው። እንግዲህ ይቺ እህታችን አስራ ስድስት አመት ሙሉ የሰራችውን ገንዘብ ሙሉም በቤተሰቦቿ ነው የላከችው። ቦታም ስትፈልግ ቦታ ግዙልኝ፣ ቤት ስሩልኝ፣ አስተካክሉልኝ እያለ አስራ ስድስት አመት ሙሉ እንግዲህ በቤተሰቦቿ ነው ማለት ነው። እንግዲህ እህታችን ሀገር የገባችው ትዳር ይዤ ኑሮዬን እመሰርታለሁ ወይም ህይወቴን እመራለሁ ብላ ነው። እንግዲህ አብዛኞቻችን ስደት ላይ ስንኖር በጣም ብዙዎቻችን ትዳር የለም ማለት ነው። እና እንግዲህ እህታችን ሀገር ተመግባቷ በፊት የሆነ ሰው ጋር ተዋውቃለች። ያም ደግሞ የተዋወቀችው በትክክለኛው ባኋላ ሊጋቡ ነው። ከገባች በኋላ ለቤተሰቦቿ ተናገረች። እሱ መቤት እንዲልክ እሱ ጋር እንትን ተጨረሱ በኋላ እንግዲህ ቤተሰብ ደግሞ ስትነግራችሁ ቤተሰብ ጋር ያለው ምላሽ በጣም የተለያየ ነው ማለት ነው። ምክንያቱም አሁን ላይ ቤተሰቦች አንዳንድ ጊዜ እነሱም አይፈረድባቸውም ከሚያውት አንጻር፣ ከጎረቤት ከአካባቢ ከሀገር ከሚያውት ነገር ቤተሰብንም ጥፋተኛ ናቸው ወይም ትክክል ናቸው ማለት አንችልም። ምክንያቱም ከሚያውት አንጻር ነው ማለት ነው። እህታችን እንግዲህ ልጁ ጋራ ሰውን ያስታወቃቸው ሰውን ቢያስተዋውቃቸው እንግዲህ ልጁ መጥፎ ጸባይ የለበትም ሱስም የለበትም። ነገር ግን የልጁ ሀገር ይርቃል፣ እሷ ካለችበት በጣም ይርቃል ማለት ነው። እንግዲህ ደግሞ ቤተሰብን ስትነግራቸው ይህን ነገር ሊቀበሏት አልቻሉም ማለት ነው። በመነጋገር ግን ይፈታ ነበረ። ለምን መሰላችሁ? እንግዲህ ልጅና ልጅ ተግባብተዋል፣ ተነጋግረዋል፣ ጨርሰዋል። ቤተሰብ ደግሞ በፍጹም እዛ አገር አታገቢም ነው ያሏት። ሁለተኛ ነገር ደግሞ ልጁን ካገበሽ ንብረትሽ በሙሉ በአንቺ ስም አናዞርም ብለው ለልጅቷ ጥያቄ ነው የሆነባት፣ ማለት ነው ምክንያቱም ጓጉታ መታ ቤት ይሰርቻለሁ የራሴ ያለኝ ሁላችን የምንለው ነገር ነው ማለት ነው። እኔ ቤት ሰርቻለሁ ወይም ቦታ ገዝቻለሁ፣ ተስፋ ገባቸው። አረብ ሀገር ላይ ኑረን የሆነ ነገር ኢትዮጵያ ሲኖር ተስፋ ይሆንናል፣ መጽናኔ ማለት ነው። እንግዲህ ሙሉም ባናገኘው እንኳ የተወሰነው ኑሩባውን መጽናኔ ይሆናለኛ። እንግዲህ ይቺ እህታችን ሁለት አይነት ምርጫ ሰጥቷል። ልጁን አገባለሁ ተርሽ ገንዘብሽን አታገኝም፣ ኧረ እኔ ልጁን አላገባም ተርሽ እዚሁ ሀገርሽ ላይ እኛው እንትን ብለን ገንዘብሽ ገንዘብሽ ነው፣ ትዳር ደግሞ እኛ በእኛ በመረጥ ነው ነው ተብላ፣ እንግዲህ እህታችን በጣም ግራ ተጋብታለች፣ እያለቀሰችም ነው እያዘነችም ነው ማለት ነው ምክንያቱም ልጁ ጋር ተግባብተዋል። በዚህ ላይ ደግሞ ልጁ የሆነ ሱስ ምናምን ቢኖርበት በዛ ምክንያት ይባላል። ምንም ሱስ የለበትም። አገሩ በጣም ሩቅ ነው። ብትታመሚ ብንታመሚ የሆነ ችግር ቢደርስብሽ እንዴት ነው እዛ ቦታ ሩጠን የምንደርሰው ወይስ ሩጠሽ የምትደርሽልም? ብለው በዚህ ነገር እንግዲህ ቤተሰቦቿ እያሳዘኗን ነው። እንደው ግን አብዛኞቻችን ማለት ነው ማለት ሁላችን ሁላችንም ይሄ ሁላችንም ነው። አረብ ሀገር ወንድሞቻችንም ቢመጡ በቤተሰብ ነው የሚልኩት፣ በወንድም ነው የሚልኩት። ቦታ ግዙል ቢሉ ወንድም ወይም አባት ወይም እናት ወይም እህት ነው እንግዲህ ይሄ የሁላችንም ነው። ስዴት ዓለም ላይ ያለ ነው። እኔ በራሴ አካውንት ነው የሚሉት ጥቂቶቹ ናቸው ማለት ነው። በጣም ጥቂቶቹ ጥቂት ማለት ነው እንጂ ሁላችንም ግዙልን እያለ ነው የምንልከው ማለት ነው። እናንተ ብትሆኑ ግን ምን ትላላችሁ? በዚህ በእህታችን ቦታ ሆናችሁ እንደዚህ አይነት እንትን ሲል ያሳዝናል። በተለይ በአሁኑ ባለንበት ሰዓት እንኳን እኛ ትላልቆቹ አይደለንም፣ ትናንሾቹ በራሳቸው ምርጫ በራሳቸው ፍላጎት ነው ማለት ነው። ምክንያቱም ቤተሰብ በመረጠው ቤተሰብ በፈለገው ትዳር ድሮ ቀርቷል። አሁን ባለነበት እንደዚህ አይነት ነገር የለም። እውነት ከተወረ አሁን ቤተሰብ አንዱን ወንድ ልበል ለልጇ ሚስት አምጥታ እናት ይችን አግባ ብትል አያገባም። የእሱ ምርጫ አይደለችም፣ የእሱ ፍላጎት አይደለችም። የእሱ ፍላጎት ሌላ ናት፣ የዛች ልጅም ፍላጎት ሌላ ነው። እንደዚህ ነው፣ አሁን ላይ እንደዚህ ነው። በፊት ግን እናት መርጣ ይች ለልጅ ሚስት ትሆናለች ብላ ፈልጋ ቤተሰቦቿን ጠይቃ ስላስተዳደጓ ምናምን ነው። አሁን ላይ እንደዚህ አይነት ነገር የለም። በጣም ያሳዝናል። እንግዲህ አንዳንድ አካባቢ ላይ እንዳለ አላሁ አለም ብቻ ያሳዝናል። አረብ ሀገር ላይ ስንኖር በጣም ብዙ እህቶች በእንደዚህ አይነት ነገር የተከዷሉ ማለት ነው። እንግዲህ አንዲት የማውቃት እህት የራሱ ቅርብ ነው፣ እዛው የተወሰነ ነው። ራቅ ቢልም ቤት የሰራላት ወንድሟ ነው። ቦታ ገዝቶ ቤት የሰራላት ወንድሟ ነው። ሀገር ስትገባ ግን አልሰጥም ነው ያላት። አላቅልሽም አላቅልሽም ብሎ ማለት ነው። የምር ነው መላችሁ። እንደዚህ አይነት ነገር ስላለ አሁን ላይ ራሱ የዚችን ይህት ይህንን ስል በጣም ነው ያዘንኩት። ማለት ቤተሰብ ያልታመነ እህት ወንድም እናት አባት ያልታመነ ማን ይታመናል? እስኪሰቡት ማለት ነው ማንም አይታመንም። ከነሱ በላይ ማን አለለኝ? ማንም የለንም። እዚ ቦታ ላይ ሆነን የሰራናትን እዛ ልከን የሆነ ነገር ሲያደርጉልን ደስ ይለናል፣ እንጽናናለን ማለት ነው። እና ምን ልላችሁ ነው እህት ወንድሞቼ፣ ብንማር ጥሩ ነው ወንድሞችም እህቶችም ይህ ነገር አይጎዳችሁም ብታዳመጡትም ወይም ጥንቃቄ ብታደርጉበትም ማለት ነው። እና ሁላችሁም ሙሉ በሙሉ ኢትዮጵያ ባትልኩ ጥሩ ነው። በተለይ ደርሶ መልስ የምትሉት ሰዎች፣ አረብ አገር ኢትዮጵያ ሄዳችሁ የምትመጡ የራሳችሁ አካውንት ክፈቱ። ቢያንስ የሆነ ነገር እንኳ የሚደረግላችሁ ቤት የሚስተካከልም ከሆነ የሚገዛም የሚሰራም ከሆነ የተወሰነ ሩባ ሩባ እየከፈላችሁ በአካውንታችሁ ታስገባላችሁ ማለት ነው እና እንደዚህ አይነት ነገር ሲመጣ አንተነጋገርም። ብቻ ያሳዝናል። እንደዚህ አይነት ነገር ወላሂ በጣም ነው የሚያሳዝነው። እንግዲህ ለእህታችንም ዱአ አድርጉላት። አላህ ነገሮችን ያግራላት። እንግዲህ ለእሷ የሚበጃትን አላህ ይስጣት ማለት ነው። እንግዲህ ቤተሰቦቿም ደግሞ ልቧን ሰብረዋታል። አዝናለች፣ በጣም ያሳዝናል። እኔም በእሷ ቦታ ቢሆን አዝናለሁኝ። አላካ መጥፎ ነገር ይጠብቀ እንላለሁ። እንግዲህ ውድ ቤተሰቦች ከተቀማችሁ ከተሞቻችሁ አስተያየታችሁ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።